ጤና ይስጥልን ተመልካቾች፣ እንደምንላችኋል። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ የስፖርት ዘገባዎች እነሆ። ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እና መሰግናለን። ወደ ቀዳሚው ዜና አልፋለሁ። ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግን አሸንፏል። ትናንትም ዋንጫውን ተረክቧል። የክለቡ ውጤታማነት በቡድን ስራ ላይ የተገነባ በመሆኑ የመጣ ነው ሲሉ የቡድኑ አባላት ተናግረዋል። አሰልጣኙን ጨምሮ የክለቡ አባላት በሶስት ዘርፎች አሸናፊ ሆኗል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። ኢትዮጵያ መድንን በታሪኩ ለመጀመሪያ ጊዜ ሻምፒዮን ያደረገው 18 ክለቦች የተሳተፉበት የ2017 የኢትዮጵያ ፕሪሚየር ሊግ ትላንት ተጠናቋል። ሻምፒዮኑ ኢትዮጵያ መድን በመጨረሻ ሳምንት ስሁል ሽረን 3 ለ0 በማሸነፍ አመቱን በድል ያጠናቀቀ ሲሆን የአመቱ ኮከብ ተጫዋች ግብ ጠባቂ እንዲሁም የአመቱ ኮከብ አሰልጣኝ ዘርፍን በማሸነፍም ስኬታማ የውድድር አመትን አሳልፏል። ይህ ውጤታማ አመት በብዙ ድካምና ልፋት የመጣ መሆኑን ነ ነው የቡድኑ አባላት የሚገልጹት። አመቱ በጣም አድካሚ ብዙ የለፋንበት ነው፣ መጨረሻ በዋንጫ ታጅቧል። ደስ የሚል ነበረ። ይሄ አመት በጣም ጥሩ ነው ያለፈው። ምክንያቱም ባለፉት አመታት የነበረብንን ጫና ያወራረድንበት አመት ነው ብዬ ነው የማስበው። ለዚህ ክለብ ብዙ ሌጀንዶች አልፈዋሉ፣ ግን ለዚህ ክብር ብዙ አልበቁም ነበር። በዚህ ዕድሜ ደግሞ ለዚህ ይህን ቲም፣ ታላቅ ቲም ነው እዚህ ማድረሴ በጣም ደስ ነው። ጠንክሮ መስራት ነው መድከም ነው መልፋት ነው። እንግዲህ ተጫዋቾችን ለይተህ ማወቅ ያስፈልጋል። ክለቡ በዚህ ዓመት ሻምፒዮን መሆንን አልሞ ነበር። የግል ክብር ሳይሆን ዋንጫ ቲሙ ከቲሙ ጋር ዋንጫ ማለብኝ ብዬ ነበረ። ተጫዋቾቹ ላይ ይህን ነገር ይህን ስሜት ነበር ስፈጥር ነበረው፣ እና እሱን አሳክተናል፤ በከፍተኛ ልፋት፣ በከፍተኛ ድካም፣ በከፍተኛ ህብረት። ከዛ በኋላ ደግሞ የግለሰብ ሽልማት ሲመጣ ደግሞ ደስ የሚል ስሜት አለው። ኮከብ ተብሎ የሚመረጠው አንድ ሁለት ሰው ሊሆን ይችላል፣ ግን ለእኔ ሁሉም ኮከብ ናቸው። ምክንያቱም ያው ሜዳ የሚገቡትን ብቻ ነው ያው ከውጭ ያለው ሰው የሚያየው እና እኛ ደግሞ ያው ለምሳሌ አሁን እንደምን ተስኖት አይነት ከጊዮርጊስ የመጣ ተጫዋች አለና እሱ አሁን ሜዳ ገብቶ ብዙም ጊዜ አይጫወትም እና እኛ ላይ አይምሮአችን ላይ ግን ይሰራል። እዛ ጊዮርጊስ ብዙ ዋንጫ በልተዋል። እኛ ጋር ሲመጣ ደግሞ የጊዮርጊስን ሜንታሊቲ ነው ወደኛ ያመጣውና እንደ እንደነዚህ አይነት ተጫዋቾች ቲም ላይ ሲኖሩ ትልቅ ነገር እንድታሰብ ያደርጓል ጅማ አባ ጅፋርን፣ መቀሌ ሰባ እንደርታን፣ አሁን ደግሞ ኢትዮጵያ መድንን ሻምፒዮን ያደረጉት አሰልጣኝ ገብረ መድን ኃይሌ ከሶስት ክለቦች ጋር ባለድል መሆናቸው ስሜቱ አይደለም ለሶስት የተለያዩ ክለቦች እንደ አንድ ጊዜ እንኳን ሻምፒዮን ስትሆን የሚሰጥ ደስታ አለ። ይሄ ደግሞ በጣም ከፍ ያለ ደስታ ነው የሚሰማኝ ምክንያቱም የተለየ ስለሚያደርገኝ ማለት ነው። ግን ይሄ ለእኔ መጨረሻ ነው ብዬ ስለማላስብ ከዚህም በላይ መስራት እንዳለብኝ ይረዳኛል ብዬ አስባለሁ። ኮከብ ተጫዋች ሆኖ የተመረጠው ኃይደር ሸረፋም ከተለያዩ ክለቦች ጋር ዋንጫ ሳክቷል። ተደጋጋሚ ሻምፒዮን መሆን ሁሌም ደስታን ይፈጥራል ብሏል። ሁሉም የራስ የሆነ ጣዕም አለው ብዬ ነው ማስበው። መቀሌ በሚገርም ድባብ ነበር ዋንጫ ያነሳ ነው ከዛ በኋላ ደግሞ ጊዮርጊስ ደግሞ ሶስት አመት አራት አመት ዋንጫ ካጣዋል ያነሳኑ ባክቱባክ ባክ ባክ እሱም የተለየ ስሜት አለው። ይህም ደግሞ የረጅም ጊዜ አንጋፋ ቲም ነው ዋንጫ አላገኘም የመጀመሪያውን ሲያሳካ እንደዛው የተለየ ስሜት ነው ያለው። ለክለቡ ውጤታማነት የተቋሙ ማኔጅመንት ጠንካራ ድጋፍ ታክሎበታል። ከአርባ ሁለት አመት በኋላ የኢትዮጵያ መድን ድርጅት ሻምፒዮን ለመሆን በቅቷል። ለዚህ ስኬቱ ደግሞ ከጀርባ የነበሩት የክለቡ አመራር ኃይሎች ከፍተኛ የማኔጅመንት አባል እና የስፖርት ቲሙ በአጠቃላይ ይህንን ነገ ለዚህ ደረጃ የዚህ ሻምፒዮን ለመሆን በቅተዋል። ክለቡ በቀጣይ ውጤታማነቱን አስጠብቆ ለመሄድ ከወዲሁ መስራት እንዳለበትም ነው የቡድኑ አባላትና የክለቡ አመራሮች የተናገሩት። ያሉትን ልጆች አስቀጥለው የተወሰነ ቦታ ላይ ደግሞ ልጆችን ካመጣ በእርግጠኝነት ቀጣይ ዓመትም ሻምፒዮን የማይሆኑበት ምክንያት የለም። ስኳድህን ትንሽ ሰፋ ማድረግ ይጠበቅብሃል እና ክለቡ ይህንን በዚህ በኩል ከሰራ ያው ወጥነት እንትኑ እንዲቀጥል ያደርገዋል። በፕሪሚየር ሊጉ ያሳካውን ስኬት ያክል እንኳን ባሄድ እንዶ በመጀመሪያው በሚያሳፍር ሁኔታ የሚወጣ ቡድን እንዳይሆን ጥረት ማድረግ አለብን ብዬ አስባለሁ። ማኔጅመንቱና ክለቡ የሚያስፈልገውን ድጋፍ አጠናክሮ ለመቀጠል ሀሳብ አለን። ከኢትዮጵያ ፕሪምየር ሊግ የወረዱት ክለቦች ጉዳይ ገና በሂደት ላይ ያለና ያልተጠናቀቀ መሆኑን የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ስራ አስኪያጅ አቶ ክፍሌ ሰይፈ ተናገሩም። አሁን ባለው የሊጉ የደረጃ ሰንጠረዥ የወረዱት ክለቦች አክሲዮን ማህበሩና የኢትዮጵያ እግር ኳስ ፌዴሬሽን የተቀመጠውን ህግ ተግባራዊ አላደረጉም በሚልም ቅሬታቸውን እያሰሙ ይገኛሉ። አንተነሳይ ተጨማሪ ዘገባ አዘጋጅቷል።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 ነጻ የማያወጣው የሱ አገልግሎት ያላገኘው ክለብ ግን ሌላ ክስ ይቀጥላል። አሁን አገልግሎት ያገኙ ክለቦች አሉ፣ አገልግሎትኛ ደግሞ አላገኘን የፊፋ በሱ ፈጥሮ ረዥም ጊዜ ስለሚወስድ ሶ አስራ ሶስት ጨዋታ አልተጫወተም። ይሄ ከ ከአስራ ሶስትም ጨዋታ በአራቱም እንኳን ውጤት መቀየር ይችላለች። ናሽናል ቲም ፕሌየሩ ታውቁታላችሁ ውጤት ቀያሪ ተጫዋቻችን በመታገዱ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 እየተካሰስን ያለነው ይህም ፍትህ እናገኛለን ብለን እናስባለን። አሁን ባለው ሁኔታ የኢትዮጵያ እግር ኳስ ፌዴሬሽንም ይሁን አክሲዮን ማህበሩም እኛን ከሊግ ወርዳችኋል የሚልበት ህጋዊ ማዕቀፍ የለውም፣ የሚሉት የክለቦቹ ኃላፊዎች ጥያቄያቸው እስኪመለስ ድረስ እስከ ዓለም አቀፉ ስፖርት ገላጋይ ፍርድ ቤት ካስ ድረስ እንደሚጓዙ አሳውቀዋል። ፌዴሬሽን ወርደዋል ብሎ ዲክለር ካደረገ ሌላ ጣጣ አለበት፣ ሌላ ጣጣ አለበት ፌዴሬሽኑ ዲክለር ያደርግና ከዛ በኋላ እኛ ደግሞ እናደርገው እናደርጋለን። ወይ አር ቶኪንግ አባውት ስለ ህግ ነው ምናወራ ያለ ነው። ስለ ሞራል ብቻ አይደለም ስለ ህግም ጭምር ነው እያወራ ነው ያለ ነው። ሶ ጨዋታው ትናንት ጨርሰናል። ነጥባችን አርባ አንድ መሆኑ እርግጠኛ ነኝ፣ አቃለሁ። ሶ ነገጥ ዘጠኝ ጎሎች አሉን። ያ መሰረት አድርገን ወደ ህግ እንሄዳለን እኛ አጠቃላይ ውድድሩ የሚመራበት ህጎች የመከበሩ ጉዳይ ችግር አለ። ራሱ ያወጣውን ህግ ማስከበር አልቻለም። እምብተኛው እምብተኛ ብሎ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 ወደ ካስ ነው የሚሄደው። እኛ ጋር ደግሞ እንደምታውቁት ወደ መደበኛ ፍርድ ቤት ሄዶ ረጅም ጊዜ ቆይቷል። ከውጤቱ ጋር እንግዲህ በቀጣይ ውሳኔ የሚወሰን አለ። እኔ አሁን እንዲ ነው እንዲ ነው እምላችሁ በአንድ ሲኦ ደረጃ ይሄ ነው ብዬ የምገልጽላችሁ አይደለም፣ ግን የራሱ ሂደት አለው። እሱን አብረን እናያለን። እውነት ነው ውሳኔ ተወስኗል። ፕሮሰሱን ሁሉም የስፖርት ጋዜጠኛው ማህበረሰቡ ያውቃል።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 ተመልካቾች ከደቂቃዎች በኋላ በኢቲቪ መዝናኛ ቻናል ቀን ሰባት ሰዓት ሲል የሚጀምረው የስፖርት ዜናችን የሀገር ውስጥና የባህር ማዶ በርካታ ጉዳዮችን የሚዳስስ ይሆናል፤ እንድትከታተሉ እንጋብዛለን። ለአንድ ሰዓቱ ያዘጋጅናቸው የስፖርት ዘገባዎች ተጠናቀቁ። ሀብታሙ ካሴ ነበርኩ። ጥሩ ጊዜ